እሺ ሰላም ሰላም፣ የሶሎሞን ጎ ቲቪ ቻናል ቤተሰቦች እንዴት አላችሁ? ልጅ ደናናችሁ፣ ናፍቃችሁኛል። የምር ትንሽ ቀን ተፍቼ ነበር በአንዳንድ አንድ በስራ ምክንያት በአንዳንድ ጉዳዮች ምክንያት እና፣ እንዴት አላችሁ? እንዴት ናችሁ? ዛሬ ደግሞ የምንገኘው በእቺው በውቢቷና በጥንታዊቷ ጎንደር ከተማ ውስጥ የደመራ በዓል ምን ይመስላል ድባቡ እንዴት ነው ደመራ ጎንደር ላይ እንዴት ነው ሚለውን ላሳያችሁ። እዚህ ቦታ ተገኘች ያለው በጣም ብዙ ህዝብ ብዙ ማህበረሰብ ብዙ ሰዎች ወጥተው ይህን በዓል እያከበሩ ይገኛሉ። ደመራን ዛሬ ያሳያቸዋለሁ። በቀጣይ ቀን ደግሞ በነገው ቀን ደግሞ በአስራ ሰባት የመስቀል በዓልን የማሳያችሁ ይሆናል፣ ቪዲዮ የምሰራላችሁ ይሆናል። በዛ ቀን ግን የደመራ በዓል ቪዲዮ እንሰራለን። እኔ ጋ ተሆኑ ዘንድ አሳስባችኋለሁ። ቻናል ላይ ሰብስክሪብ ያደረጋችሁ ቪዲዮ ላይክ በማድረግ ጀምሩ ላለሁ ይህን ሰብት ተደርጎ አመሰግናለሁ። ወዳችኋለሁ። አብራችሁ ይሁን

ያቅድን ሰላሟን አቅርብልን። አቡነ ዘበ ሰማያት አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀላችንን ስጠን ዛሬ፣ ምድናችንን ይቅር በለን እኛ የበደሉን ይቅር እንደምንል፣ ቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ በመልአኩ በቅዱስ ገብርኤል ሰላምታን ሰላም ምንሻለን ሐሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ ሰላምታን አንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን፣ ይልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ፣ የካህናት አለቃ፣ ኃጢአትን የሚያስተሰርይ አበሳን የሚደመስስ ንስሐን የሚቀበል አባቶቻችን ለሐዋርያት ስልጣንም የሰጣቸው በደሙያ ማህደት ያስተሰረ ከልጅነት እስካሁን የሰራችሁትን ኃጢአታችሁን ሁሉ ያስተሰርይላቸው ቅር የበላቸው አባቶች ካህናት፣ ወንድሞች፣ እህቶች፣ ወንዶችም ሴቶችም

እለተ ደመራ ይህን ይመስላል። አፄ ቴዎድሮስ ሐውልት ይህን ይመስላል። መፋሰሻዎች ጎንደር ላይ ሰርተውላችሁ ይህን ይመስላል። ኢትዮጵያ ሆቴል ጎንደር ያለው ይህን ይመስላል። የመስቀል በዓል የደመራ በዓል ድባብ ፏ ድምቅ ብሏል። ግሾየ ማለ ግሾየ ደግሞ ከዋናው ደመራ ከዋናው የደመራ ደመራ ምንድን ይባል እንደዚህ ከተደመረው ነገር ሌላ ደግሞ ብዙ ብዙ አለ ነው አንዱ። እንደምታዩት ይህን ይመስላል። እዚህ ደግሞ ፏ ድምቅ አድርገውታል። በስመ አብ በጣም የሚያምር የሚያምር ሰፈር አለ እንዴ! ግን ጎንደሮ ትላለህ የሰለሞን ጎይት ቻና ቤተሰቦች፣ ኔክስትም ደግሞ አንዳንድ አንድ ቪዲዮችን እንሰራላችሁ ይሆናል። ተምናለ ጸዴ ጸዴ ዳቦ ቤት አለ። ወደዚህ በዓል ስትመጡ ይህ ዳቦ ቤት እዚህ ዳቦ ቤት መግዛት እንዳትረሱ ግን፣ እኔ ጋር እኔን ያሰውታችሁ መብላት ያለባችሁ። ቻናሌ ቤተሰቦች ሰብስክራይብ ማታደርጋላችሁ? ቪዲዮውን እያያችሁ ሰብስክራይብ ታደርጉ የሚሻላችሁ። ምክንያቱም የሆነ ቀን ተገዳችሁ ሰብስክራይብ ማድረጋችሁ አይቀርምና። ከዚህ ጊዜ ሰብስክራይብ አድርጎ መቆየት ይሻላል። ሌላ ምን ይባላል? አንዳንድ ነገሮችን እንደዛ ከሰዎች ጋር አብረን ፋድምቅ ምን ይሆናል። ነገ ደግሞ ዋናውን የመስቀል ክብረ በዓል ቪዲዮ ሰራላቸው ይሆናል። እንደምታዩት እዚህ ፎቶ የሚያነሱ ካሜራማኖች አሉ፣ የጸጥታ ኃይሎች አሉ። በጣም ብዙ ከብዙ አካባቢ መጡ። ጎንደር ከተማ ዛሬ ጎንደር ከተማን በጎብኙት በጎብኝት በጣም ብዙ ሰዎች አሉ ከተማዋን እንደበታት ጎንደር ጎንደር ዛሬ ትንሽ አስቸጋሪ ነበር። የደመራ በዓልን ቪዲዮ ለመስራት ወደ ጎንደር ከተማ እንደመጣሁት አንዳንድ ቦታዎች ላይ መግባት አይቻልም። ደግሞ ዋናኛው መስቀል አደባባይ ላይ ከተደመረው ደመራ መሀል ገብጦ ቪዲዮ መስራት አይቻልም ያለ ኖ የሃይማኖት አባቶች ቄሶች እና ሰንበት ተማሪዎች እነሱ ብቻ መግባት የሚችሉ እንጂ እንደዚህ ቪዲዮ ለመስራትም ገብቶ ቀረፃ በቃ ምንም ነገር ለማድረግ ምንም ፍቃደኛ አልነበሩም። ይኸው በረቀትም በጎን በሽልክታማ ታ ቪዲዮ የቀረፅኩት ትንሽ ከባድ ነበር። ነገስ የነገው ቪዲዮችን ደግሞ አሪፍ ይሆናል ብዬ ተስፋ አድርጋለሁ። ባለሙሉ ተስፋ ነኝ። የዛሬውን ቪዲዮ ግን ሰብስክራይብ ያደረጋችሁ በኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ የክርስቲያን የክርስትና ተከታዮች በሙሉ ቻናል ሰብስክራይብ ቪዲዮ እንደምታዩት ክርስና መባ ተከታይ ባት ሆንም ቪዲዮ እንደምታዩት ባለሙሉ ተስፋ ነው። ቻናል ሰብስክራይብ አድርጉ። ሁላችሁ አብራችሁ ስለቆያችሁ